ዩቱብ የከፈኩበት ዋነኛ አላማ ዴካማዎችን ልረዲያ የተሸገሩትን ወገን የሌላቸው ማለት የጧሪ ቀባሪ የሌላቸውን ዴካማዎች ቤተሰቦቻቸው የሞቱባቸውን ሕፃናቶች በቃ ጎብኚ የሌላቸውን ሰዎች ልረዲያበት ነው። ዩቱብ የከፍ ዲና የተከበራቸው የቻናል ቤተሰቦች እንዲህ እናችሁ ሰላም ናችሁ ወይ? እኔ ሰላም ነኝ፣ አልሐምዱሊላህ እስኪ ይታያላ? አዎ ይታያል ይመስለኛል። ትንሽ ዝቅ አድርገው። አዎ አሁን ይታያል። አዎ ሐባይብ እንግዲህ የመጣልን ሙፋጃው። አዎ የመጣው እንግዲህ ይሄ የምታዩት የመጣልን ማለት ነው ምን

ከዛ አባያ የኔ ውድ ባልከነባ አመሰግናለሁ። ጀዛክ ካለ ኸይራን ታሊያ ያንቺንም አመሰግናለሁ። ማማዬ ባል አለብሽውን አባያዬ ማለት ነው እንዴ። ይሄ ነው ያለው፣ ሁለት ነው ያልኳት። በቃ ለተሸፋኝ የሚሆነው እንደዚህ ነው ስላላኩ ማለት ነው

ውይንድ የምታዩት ጫማችንም አንድ አይነት ነው። አበያ ማለት ነው። እኔ ሰፊ ነው የምወዱት አለኝ። አበያ በእርግጥ ግን ሽንኩት ያለ ምናምን ነው። ፊት ግልባቢ ስታሆን የገዛሁት ማለት ነው። ሁሉ የምታዩት እንግዲህ በጣም ነው የተመቸኝ ላከኝ። በነገራችን ላይ የእሷም ዕቃ አለ። ይሄም አበያ ነው። ባለ ሽምጣጡ ማለት ነው። ሰላም፣ ይሄ እራሱ በቃ ምንም ይመቸኛል ማለት ነው። የሚል ሄደ ነው። አቡ አሽራ እንትን ብያቸዋለሁ ስታመቱ ማለት ነው። እዛ ሀገር የማይገኘው ይሄ ብቻ ነው፣ ይሄ ብቻ ነው አቡ አሽራ የማይገኘው።

ያው ስለነገርሽኝ ብዬ ነው። ይሄ ሀሊማ የነገርሽኝ አንቺ ነው። ይሄ ሚቃብ ነው። በጣም ውድ ነው፣ ግን ትልቁ ነው

አጋቢ ያላሳያችሁ ግን ገጣጥሜ ባሳያችሁ ነው የተመረጠ የሚሆነው። ይቺ ስፒከር እንትን ናት፣ ድምፅ ጥራት የለም፣ የድምፅ ጥራት የለውም። ምን የለውም የለው ማለት እንትን እንግዲህ፣ ወዲያ እንግዲህ አይቻልም። ገጣጥሜ አሳያችኋለሁ። ይቻት እና ማለት ነው ወረቀዋ ይቻት እና ገጣጥሜ ዙሮ አሳያችኋለሁ። ስፒከር ነው። ስፒከር ነው። አሳያችኋለሁ ገጣጥሜ። ይሄ ቻርጀሩ ነው። ምርጫዬ ናት። ይችን ራሱ ፈልጋት ነበረ። በነገራችን ላይ ቦርሳ ልክ ያለው ግን እዛ አገር ሆኖ ቁርኣን የምንይዝበት እንደገና ደግሞ የልጅም እና ስለሆንኩኝ ጦጦ ምናምን የማደርግበት ትልልቅ እየሆኑብኝ ነው። እዚህ ስመጣ አሁን ልጆቹ ሲለቁ ጦጦ እና እኔ ስንለያይ ይሄ አስፈልጎ የነበረ የኔ ውዲ ባልከለብ አመሰግናለሁ። ኃይልዬ ያችንም አመሰግናለሁ የዛ ሆኖ ሳይረን

አሰላሳይ ቀርብ የሚለው ነው እንጂ ይሄ እዛ አባት ነው ያው ልቅልቅ ብሏል። ሃሊ እኮ ልቅልቅ ብሏል ምንድ ነው? ነበረ ማለት ይሄ አይመለስም እንዴ? ይሄ ይሄ ነው የሚያስፈልገው። ይሄም አይችልም ከረሩ ይቀይራል፣ እዚህ ሀገር ላይ ማለት ነው። ይሄም አደሬ ነው

ለገዢቱ ለገዛልኝም እንኳን ያለ የሆነብኝ ከልባ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ አላና የከላላ አካባቢዎች እንዲሁም ደግሞ ኸይረ ስራ ፈላጊዎች ሁላችሁንም ያው እንግዲህ ሰላም አለይኩም ብያለሁ፣ እንዲሁም ክርስቲያን ወገኖች ሁላችሁንም ሰላም ብያለሁ። ወዲኔ የተከበራችሁ የከላላ ልጆች እንግዲህ ዛሬ የመጣሁበት ምክንያት ያው የምትተባበሩኝ ነገር ዩቱብ የከፈትኩበት ዋነኛ ዓላማ ዴካማዎችን ልረዲያ የተሸገሩትን ወገን የሌላቸው ማለት ጧሪ ቀባሪ የሌላቸውን አመዲካማዎች ቤተሰቦቻቸው የሞቱባቸውን ሕጻናቶች በቃ ጎብኚ የሌላቸውን ሰዎች ልረዲያበት ነው ዩቱብ የከፈትኩት። እንዲሁም ደግሞ ታች ገጠራማ አካባቢ ላይ መስጅድ የለም ጫት የማይቀምበት ማለት ነው። ዝም ብለው እንትን የማይሉበት መስጂድ፣ እንዴዛ ያሉ መስጂዶችን ለማገዝ ብቻ አላህ ያድርግልኝ፣ ና እንዴዛ ነው። ይህንን አስቤ ናይቼ ነው የከፈትኩትኝ ማለት ነው ዩቱቤር እንሻ አላህ። ይህንን ለማድረግ ደግሞ የእናንተ ድጋፍ ከጎኔ መሆን ያስፈልጋል እና ውዴ፣ ከላላ ልጆች ውዴ፣ ሀገሬ ልጆች ከጎኔ ቁሙ። ደካማዎችን እንርዳ፣ የቲሞችን እናሳድግ፣ የቲሞችን እንንከባከብላለሁኝ። ዩቱቤን ያው እንግዲህ ማስከራ በማድረግ አሳብ አስተያየታችሁን በመስጠት እንዲሁም ደግሞ ወላጅ አልባ ቤተሰቦች አኔ ወላጆቻቸው የሞቱባቸው የቲሞችን፣ ደካማዎችን እማገኘው በእናንተ ጥቆማ ነው ማለት የኛን ሰፈር ሰው ብቻ ሳይሆን እኔ መርዳት የምፈልገው በከላላና በአካባቢው በሙሉ ያሉትን ደካማዎች መርዳት ፈልጋለሁ። እንሻአላ ላ ያሳካልኝ። እነዚያን በመጠቆም የምትተባበሩ እናንተ ናችሁ። ስለዚህ ሁላችሁም የከላላ ልጆች ተሰብስባችሁ ቱቤን አሳድጉልኝ ላለሁኝ ከጎን የሆኑ ሲሞችንም ሆነ ደካማዎችንም ሆነ የምትጠቁሙኝ እናንተ ናችሁ። በእርግጥ የእናንተ ማየት ብቻ ዩቱቤን ላያሳድገው ይችላል፣ ግን እናንተ ከጎን የሆናችሁ የምትጠቁሙኝ እነዛ ዴካማዎች ንዲን የምትጠቁሙኝ እናንተ ስለሆናችሁ ሁላችሁም የከላ ልጆች ከጎን ልትሆኑ እንግዲህ ጥሪ ያቀርባለሁ ማለት ነው። በተቻላችሁ አቅም ሸር እያደረጋችሁ ዩቱቤን አሳድጉልኝ እና ሰዎችን ለመርዳት ሀብቁልኝ ዩቱቤ ይንላለሁኝ ይህንን ይመስላል። እንግዲህ እናንተንም በስደት ያላችሁን በሰላም ለሀገራችሁ ያብቃችሁ። ሁላችንንም በሰላም ለቤተሰቦቻችን ያብቃል። ሀገራችንንም አላ ስባምተ አላ ሰላማን ይመልስና የድሮ መተ መተሳሰባችንን ያምጣልን ዘረኝነትን ትተን አንድነትን የምንፈጥርበትን ፈጣሪ በቅርቡ ያምጣልን። እንላለሁኝ እና ይህንን ይመሳ ሀባይ እንግዲህ ይህንን ይመሳ። እኔም ለሀገር ያብቃኝ እናንተንም ሁላችንም ለሀገራችን ያብቃን። አላህ ሰዎችን ከመለመን ሰዎችን ከመመልከት ይሰውረን እላችኋለሁ። ይህንን ይመሳ ስቤን ሸር በማድረግ ከጎኒ ሆናቸው አሳድጉኝ እላለሁ። ወሰላሙ አሌይኩም ወረህመቱላ ወበረካቱ።